በዛሬው ቪዲዮ እንግዲህ ከእንስሳቶች ጋር ተያይዞ በሌሎች ሀገራቶች ላይ በጣም የተለመደ ነገር በእኛ ሀገር ግን በጣም የሚያስደነግጥና ስንሰማው እራሱ እ የሚያስብል ነገር ይዤላችሁ መጥቻለሁ። ለምሳሌ ከዚህ በኋላ የምነግራችሁን እንስሳት እንደ ቤት እንስሳ ቆጥራችሁ ግዙ ብላችሁ ትገዛላችሁ። እባብ፣ አይጥ፣ እንሽላሊት የመሳሰሉትን እንስሳት እንደ ቤት እንስሳ ቆጥራችሁ ትገዛላችሁ። እንዲሁም ደግሞ ለነሱ ብላችሁ አስባችሁ ምግብ፣ ልብስ ትሮለር መግፊያት ትገዙላችሁ አላችሁ። እኔ ትገዛላችሁ ብዬ አላስብም። እንደ አንድ ኢትዮጵያዊ ይሄንን ነገር ስሰማ ደንግጬ ነበረ። ከሁሉም የሚያስገርመው ደግሞ ለውሻና ለድመት ምግብ ተብሎ የፈረስ በርገር ወይም ደግሞ የፈረስ ስጋ ይሸጥበታል። ስለዚህ ዛሬ እዚህ የእንስሳት መሸጫ ሄደን ያሉትን ነገሮች፣ ከእንስሳት ጋር የተያያዙ ምን እንደሚሸጡ፣ እንዲሁም ደግሞ እንስሳቶቹን እራሳቸውን ሄደን የምናይ ይሆናል ማለት ነው። ቀጥታ ወደ ቪዲዮ። ኦልራይት ጋይስ እንግዲህ አሁን ከመኪና ውስጥ መጥቻለሁ። ኦረዲ ወደዛው እየሄድኩኝ ነው። አንድ 30 ደቂቃ ይፈጃል ከኔ ቤት። እንደነገርኳችሁ እንግዲህ የዛሬው ቪዲዮ ከእንስሳት ጋር የተገናኘ ቪዲዮ ነው። እናም ለምን ይሄንን ቪዲዮ መስራት ፈለግ ካላችሁኝ ደግሞ። ጃፓን ላይ እኔ መጀመሪያ እንደመጣሁ አካባቢ በጣም ካስገረሙኝ ነገሮች አንዱ የቤት እንስሳ ብዬ አስቢያቸው ማላቃቸው እንስሳት የቤት እንስሳ ሆነ ሳገኛቸው ነው ማለት ነው። ለምሳሌ እኛ ሀገር ላይ እነዛን እንስሳቶች ገለናቸው እንደ ጀግና የምንቆጠረው እንዲሁም ደግሞ ይሆናላ በመጥፎ የዱር እንስሳ ናቸው። ሲቀጥል መጥፎ አድርገን የምናስባቸው እንስሳት የቤት እንስሳት ሆኖ ሳገኛቸው ይባስ ብሎ ደግሞ ላይክ ገንዘብ አውጥቼ እንደሚ ላይክ ገንዘብ ወጥቶ እንደሚገዙ ሳቅ በጣም ነበር የገረመኝና ያ ነገር በጣም ስራ አስገረመኝ። አሁን ላይ ድንገት ትዝ አለኝና ለምን ኦኬ ለምን እንደዚህ አይነት ቪዲዮ አልሰራም ብዬ አሰብኩኝ ማለት ነው። ሶ አሁን ይዣችሁ ይልኩ ያለሁት አንድ ሆም ሴንተር አለ፣ የፔት መሸጫ አለው። አክቹሊ ሁሉም ፔቶች ድመት ሊሆን ይችላል፣ ውሻ ሊሆን ይችላል፣ ብቻ ሁሉም ፔቶች ወይም እንስሳት የቤት እንስሳቶች የየራሳቸው የመሸጫ ሱቅ አላቸው። እንዲሁም ደግሞ አንዳንድ ሱቆች ደግሞ አንድ ላይ አድርገው የቤት እንስሳ የሚባሉ ነገሮችን የሚሸጡበት መሸጫ ሱቅም አለ ማለት ነው። ሶ ዛሬ ግን እኔ ይዣችሁ ምሄደው ሆም ሴንተር ነው። ኖርማሊ የቤት እቃዎች ምናምን የሚሸጡበት ቤት ነው፣ ግን ደግሞ ከቤት እቃም በተጨማሪ ፔት ወይም የቤት እንስሳቶችም ይሸጡበታል ማለት ነው። እናም እዚህ ቦታ ሄደን እንግዲህ ምን ምን አይነት የቤት እንስሳቶች አሉ የሚሉትን ነገሮች እናያለን። ኦብቪየስሊ፣ ያው ውሻ፣ ድመት ምናምን የተለመዱ ነገሮች ናቸው። ግን ደግሞ ከዛ ወጣ ያሉ እኛ እንኳን ገንዘብ አውጥተን ልንገዛቸው ውጪ ስናያቸው እንኳን የሚያስፈሩ ነገሮች አሉና እነሱን ነው የማሳያችሁ ማለት ነው። ገጠመኝንም እያወራን እንግዲህ አሁን ቀጥታ ወደዛው እንሄዳለን። የዛሬ ሶስት ዓመት አካባቢ ይሆናል። ተማሪ ያለውኝ የተማርኩት እንግዲህ ያው ቶኪዮ መሀል ቶኪዮ ታካዳኖ ባባ የሚባል ሰፈር ነው የተማርኩት። እሱ ማለት እንግዲህ ከዳውንታውን አጠገብ ነው። ከሽንጅኩ ዳውንታውን ነው። ከሽንጅኩ ሁለት ስቶፕ ቢሆን ነው በትሬን ማለት ነው እና ጀስ በቃ መሀል ቶኪዮ ብላችሁ ማሰብ ትችላላችሁ። እዛ መሀል እንግዲህ ከተማሪዎች ጋር ብዙ ጊዜ ወደ ጃፓን ከሚመጡ ተማሪዎች አብዛኞቹ እነዚህ ቪየትናሚዞች፣ እንዲሁም ደግሞ ፊሊፒንስ፣ ቻይኒዝ በጣም ይመጣሉ። ብቻ እዛው ኤዥያ ውስጥ ያሉ ሀገራት ሰዎች በጣም ይመጣሉ ተማሪዎች ማለት ነውና የዛን ጊዜ ከተማሪዎች ጋር ወጥተን ወደ ስቴሽን እየሄድን ነበረ። በትሬን ነበረ የምንንቀሳቀሰው ና ወደ ስቴሽን እየሄድን እያለ መንገድ ላይ ወንዝ አለ አካባቢው ላይ ማለት ነው የምንሄድበት መንገድ ጋር እዛ የሆነ ሰዓት ብቻ እኔ ዞር ስል ረዥም እባብ ነው ያየሁት። ማለት በቃ ላይ ረዥም እኔ ስንት ሜትር ይሆናል እውነት በጣም ብቻ ረዥም ነው። ፎን ቪዲዮ ቀርጫለሁ፣ እሱን ቪዲዮ አስገባላችኋለሁ። ስቶሪ አድርጌው ስለነበረ ማለት ነው። በጣም ገርሞኝ ነበርና በቃ እኔ በጣም እኔ ደነገጥኩት። ላይ እባብ ለባብ ያለ ንሳብ ያለ አይደለ። መንገድ ላይ እየሄዳችሁ ፊትለፊታችሁ እንደዚህ ረዥም እባብ ደግሞ የሚንቀሳቀስ እንደዚህ ይሄዳል ማለት። ከዛ እነዚህ ቬትናሚዞቹ ምናምን ማለት ነው ምንም አልመሰላቸውም። ጀስት ሊይዙ ትጫውታ ምናል ያለ ሊይዙ ያባረሩታል በእግራቸው ይመቱታል። ማለት እንዴ ለምንድነው ና ነገር ስላቸው ምናሉኝ፣ መርዝ ያለውና የሌለውን እናቀዋለን። ላይክ ጭንቅላቱ የእባቡ ጭንቅላት ሶስት ማዕዘን ከሆነ መርዝ አለው። ሶስት ማዕዘን ካልሆነ መርዝ የለውም። ስለዚህ ይሄ ደግሞ መርዝ የለውም። ምንም ማድረግ አይችልም ምናምን ብለው ይጮቱበታል ማለት እና፣ በጣም ነበር የደነገጥኩት እኔ። በጣም ኖርማሊ በጣም ካስደነገጠኝ ደግሞ ቶኪዮ መሀል፣ በጣም ትልቅ ከተማ የሚባል መሀል ላይ እንደዚህ አይነት እንስሳ ኤክስፔክት አታደርጉም ማለት ነው ጭራሽ። እኔም አድርጌ አላቅምና አጋጣሚው በጣም የሚገርም ነበረ። ኖርማሊ አይጦች ምናምን ግባብ ድ አይጦች ምናምን አንዳንድ ቦታ ታያላችሁ ሲሮጡ ምናምን ማለት ግን እባብ ደግሞ በጣም ነው የሚገርመው። እኔ እንደዚህ አስቤም ጠብቄም ስለማላቅ በጣም ይገርም ነበረ። በእርግጥ እሱ እባብ ሁለት ጊዜ አጋጥሞኛል። አንዴ እንደዛው ከልጆቹ ጋር፣ ሁለተኛው ደግሞ ወደ ወንዙ ሊገባ የሆነ መንደርደሪያ ድልድይ ነገር አለና ድልድዩ ላይ እንዲተንጠላጥሎ ምናምን አይቼዋለሁና አሁን የፈለገ ለምን ከተማ አይሆንም ለምን በቃ የትልቅ ከተማ ብሄድ እንኳን እንስሳ ላይኖር ይችላል ብዬ አላምንም። እንደዚህ አይነት እንስሳ ማለት ነው ኦል ራይት ጋይስ ቦታው ላይ ደርሰናል። አሁን ወደ ውስጥ ወደ ፓርኪንጉ ለመግባት እየተዘጋጀን ነው። በጣም ትልቅ ነው ባይ ደ ዌይ ጋይስ በጣም ማለት ነው። ኢቨን ፓርኪንጉ ራሱ ውጭ ላይ ያለውና ከላይ ላይክ ሩፍ ላይ ያለ እንዲሁም ደግሞ ውጭ ላይ በጣም ሰፊ ፓርኪንግ ነው ያለው ማለት ይሄ እንዳለ የምታዩት የፓርኪንጉ ነው። እኔ ቀጥታ ወደ ሆም ሴንተሩ ስለሆነ መግባት የምፈልገው በሚቀርበኝ በኩል ባቆም አሪፍ ነው። ያው ከፊት ለፊት ቪቫ ሆም የሚለው የሆም ሴንተሩ ስም ነው ማለት ነው። በጣም ትልቅ ነው፣ የመጨረሻ ትልቅ ነው ማለት። ኦራይ ጋይስ፣ አሁን ከመኪና ወርጄ ወደ ውስጥ እየገባውኝ ነው። ፓርኪንጉ እንዳያችሁት በጣም ትልቅ ነው፣ በጣም ማለት ነው። ሶ እንዳልኳችሁ እንግዲህ የዛሬው ዓላማችን ሆም ሴንተሩን መጎብኘት ሳይሆን ውስጥ ላይ ያለውን የፔት መሸጫ ብቻ ማየት ነው ማለት ነው። ቀጥታ ወደ ፔቶቹ ጋር እንሄዳለን። ከየት እንደምጀምርላችሁ ልንገራችሁ። እዚህ ጋር ኒኮ ፔት ይላል። ያ ይሄ ኒኮ ፔት እንግዲህ የእንስሳቶች መሸጫ ነው ማለት ነው። እዚህ ጋር ያሉት አክሰሰሪዎች እንዳለ የእንስሳት ናቸው። የውሻ ልብሶች እኔ የህፃን ልጅ ልብስ ነው እንደዚህ ማቃሰ የውሻ ልብስን ከዚህ ትገዛላችሁ። እዚህ ጋር ኮፍያ አላቸው። ኢቭን ማለት ኢቭን አሻንጉሊቱ አላቸው ራሱ ማለት ተሞክር የሚሸጥበት እንዲህ ነው የምት የሚሆኑት ማለት ኢቭን ብራንድ ነገሩ ላላችሁ እዚህ ጋር ያች ሎጎስ አውትዶር ኢኩዊፕመንት ይላል። የሎጎስ ብራንድ አላቸው። እዚህ ጋር ልብስ ማለት ነው። ኢቭን ለውሻችሁ ሶፋ ከፈለጋችሁ ከዚህ ጋር መግዛት ትችላላችሁ። ይሄ ምግባቸው ነው። ምግቦቻቸው እዚህ ጋር ይሸጣሉ። ከዛ ደግሞ የትሮለር አላቸው፣ መግፊያ ማለት የውሾች መግፊያ አለላችሁ። ቤቱ ጋር መሰላችሁ፣ ያ ይሄውና፣ ይሄውን የውሾች መግፊያ ነው እንዳለ ማለት አስባችሁታል። እንደዚህ ውሻችሁን ከታችሁ፣ ከዛ ትቆስታላችሁ። ያ ይሄ ስናኮች ናቸው፣ ስናክ አላቸው፣ ይብን ያ ምግባቸውን ከበሉ በኋላ እና ካላችሁ አሁን ይሄ ከምን ከምን እንደሚሰራ ያያችሁ፣ እናንተ የፈረስ ነው ይሄ። ጉዴ የፈረስ ነው ይሄ፣ የፈረስ ሃምበርገር ማለት በፈጣሪ የፈረስ ሀምበርገር እና ውሻ ፈረስ ይበላል ማለት ነው። ይሄንን እኔ ራሱ አላውቅም። የምር የፈረስ ሃምበርገር አለላችሁ እዚህ ጋር የፈጣሪ ለውሾቹ የፈረስ ምናምን ይሰጣቸዋል ማለት ይሁት። እዚህ ጋር ራሱ እንደ ድራይ ሆኖ ማለት ይሄን ቫይታሚን ቢ12 ምናምን ይሄ ከባድ ነው፣ ከባድ ነው፣ ከባድ ነው እውነት ጋይስ በጣም ከባድ ነው። ኦኬ፣ እሺ፣ እነዚህ ያው ቤታችሁ ውስጥ ውሾቹ ምናምን የሚቀመጡበት ነው። እኔ እንስሳ አንገታቸው ላይ መያዣ ገመድ ምናምን ምናምን ምናምን፣ እነዚህ እንኳን እሺ ይሁኑ። ችግሬ ገመድ እኮ ችግር የለውም። ቱና፣ ምግብ፣ የፈረስ አምበርገር! ኖ ዌይ፣ ኖ ዌይ። እዚህ ጋር ነው ቅባት ምናምን እሺ ኢቭን ቅባት አላቸው። እነዚህ ሻምፑ ምናምን የምታጥቡበት ማለት አጥባችሁ የምትቀቡት ሎሽን ምናምን፣ ከዛ ማበጠሪያ አላቸው እዚህ ጋር በማበጠሪያ በጠረጠር ሳሙና ምናምን ይደረግላቸዋል። መላጭ አላቸው እዚህ ጋር። ወይ ጉዴ! የሌለ ነገር የለም ማለት በቃ። ይሄንን ተጉታ ይሄ ቅንጦት ስለሚሆን እንስሳቶቹን ላሳያችሁ። ኢቨን እዛ ጋር ካያችሁ አኒማል ወርልድ ይላል ማለት እና ይሄ የአኒማሎች ወርልድ ነው። እዚህ ጋር እየገዙ ምናምን አያችሁ ይኸውላችሁ፣ መጣን በቃ። ሶ ይሄ ቤታችሁ ውስጥ የምታስቀምጡበት መረቡ ነው። መጀመሪያ ከውሻ እንጀምራለን። ይቺ ውሻውን አታምሩ? ውሻ ባይተው ወይ ይወዳሉ። ይቺ ውሻ አሁን ዋጋዋ ስንት መሰላችሁ? አራት መቶ ሰላሳ ስምንት ሺ። ይቺኛዋ ደግሞ ጋይስ በዚህ በኩል ድመቶች አሉ። ድመት እናንተ አራት መቶ ሺህ ውሻና ድመቶቹ ማለት ነው። ለፕራይቬሲ ፖሊሲ አላቸው እና ለኤስኤንኤስ መጠቀም አይቻልም፣ ለሶሻል ሚዲያ ማለት ነው። ስለዛ ውሾቹን አናያቸው፣ ሌሎቹን ግን እናያቸው። ወሳኞቹ እኛ ሲጀምር ውሻ ልናያ ያለ የመጣ ነው። አክቹዋሊ ግን ሌሎቹን ላሳያቸው የተፈቀደልኝንና አስገራሚውን አሁን አሳያችኋለሁ ማለት ነው። ሶ ጋይስ ይሄ እንግዲህ የአይጦች ሰፈር ነው። ፕላን አላቸው ኢቨን አይጦቹን የምትገዙበት ማለት ነው። እያቸው እያቸው፣ በፈጣሪ አይጥ ለምትፈሩ አይሆንም። አክቹዋሊ ግን ከነዚህ መርጣችሁ ነው የምትገዙት፣ እና ኢቨን ጥንቸሎችም አሉ እዚህ ጋር እንትን ጥ እያአይጣለች እዛ ውስጥ ተደብቃ ነው እንጂ ይቺ ነች ያለችው እዚህ ውስጥ ማለት ነው። እና ፕላን አላቸው። ላይክ በወር ወይም በዓመት መግዛት ትችላላችሁ ማለትም ለምሳሌ በየወሩ ገዝታችኋቸው በየወሩ አንዳንድ ሼህ ነው ማስራ ዶላር እየከፈላችሁ መጨረስም ትችላላችሁ። በየአመቱ መክፈልም ትችላላችሁ። አይጥ ማየት ማለት ዊርድ አይደለም ጋይስ። እዚህ ጋ እዚህ ጋር ጥንቸላለች። ጥንቸሏ እንኳን ኖርማል ነች። ሌላ እዚህ ጋር ለነሱ እንዲሆን ተደርገው ተሰርቶ አሁን ይቺ አይጥ ነች። ኢቨንት ድምጿ ይሰማችኋል። ትሮጣለች ማለት ምግብ እየበላች ነው። እዚህ ውስጥ ወፎች አሉ። እነዚህ እንኳን ያምራሉ። ሽታ ሽታምር ይቺ ወፎች ያምራሉ። የወፎቹ ዋጋ 100 ሺህ የን። አሁን ወደ ወሳኝ ቦታ ልውሰዳችሁ ጋይስ። ጥንባቱ በስማሚ ደግሞ በጣም ነው የሚሸተው። ይሄ በጣም የትላልቅ እንስሳቶች መሸጫ ነው ማለት ይሁት፣ በፈጣሪ ሲያስፈራ፣ ይሁት በማርያም ይሄን ርካሽ ነው። አክቹሊ 19000 የን ነው። ሌላስ? እሺ እዚህ ጋርም የሆነ እንስሳ አለ እንዳለ ይሄ ጥንባቱ ጋይስ። የሆነ የጫካ እንስሳቶች ናቸው ያሉት እያት እዚህ ጋር

በጣም ነው የሚሸጠው። አይታችኋቸዋል ግን እባብ አይጥ እንዲህ የአይጦቹማ ይለያል። በስማ አይጦቹ ይለያል። እንደዚህ ምግብ ምናምን እየቀየረችላቸው ነው። ታውቃላችሁ በቃ በጣም ነው የሚንከባከቧቸው ማለት። እና ባጭሩ ጋይስ ምን እንደምላችሁ አላውቅም። እኔ የሚገርመኝ እኮ እነሱ መገዛታቸው አይደለም። ከተገዙ በኋላ ደግሞ ለነሱ ይሄ የሚመገቡት ምግብ ቅድም እዛ ሳይቻቸው የፈረስ በርገር ብቻ በጣም በጣም በጣም በጣም ነው የሚከብደው። በጣም ያው ፕራይቬሲ ፖሊሲ ስላለው ቪዲዮ መቅረጽ ስለማይቻል አንዳንዱ ቦታ እነሱን አልቀረጽኩላችሁም። በተለይ ውሻና ድመቶቹ በጣም ነው የሚያምሩት። በዚህ በኩል የተወሰነ ዝም ብዬ ላሳያችሁ ያምራሉ በጣም ግን መቅረጽ ስለማይቻል እነሱን አልቀረጽኩላችሁም። የቀረጽኩላችሁ ያቀረጽኩላችሁ ጀስት ቅድም የገረሙኝ ያልኳችሁ ነገሮች ብቻ ነው ማለት በእርግጥ ዛሬ ብዙ እንስሳቶች አላየውም። በተለይ እባብ ረዥም እባብ ምን ነበረ ማለት የት እንደ ገቡ አላቅም። ዛሬ ወይ ተሸጠው ነው ወይ ደግሞ አልቆ አዲስ አልገባም እና በቃ በጣም በጣም በጣም ነበር የገረመኝ ይሄ ነገር ማለት ነው። ከዛም አልፎ ደግሞ ለነሱ ምግብ ልብስ እንዲህ መቀመጫ አስባቸዋል። አሁን ቺ እቺ ውሻኮ እንዲህ ገዛላታል እሚሞቅ ና መቀመጫ ምናምን እንዳለ ሴክሽኑ የነሱ ነው ማለት እንዳለ ሴክሽኑ፣ በዚህ በኩል ያለው በቃ እንዳለ ዶግን ካት ይሏያችሁ እዛ ጋ የነሱ ሴክሽን ነውና፣ በቃ ስለ ከነሱ ጋር የተገናኘ ብቻ ነው የሚሸጠው፣ አክሰሰሪ፣ መመገቢያ፣ ቅባት፣ ምን ማበጠሪያ ምናምን በቃ የሌለ ነገር የለምና እናት ምናምን ይገዛላቸዋል ስናክ ማለት ነው። ስናክ ቀኑን ሙሉ የሆነ በልተው ምናምን ተዝናንተው ማታ ደግሞ ስናካቸውን ይበላሉ ፊልም እያዩ ብቻ። ይህ ነገር እኔ በጣም አዝናንቶኛል። እናም ስላስገረመኝም ነው ለእናንተም ላሳያችሁ የፈለግኩት። ኦብቪየስሊ ሌሎች ሀገሮች ላይ በእርግጠኝነት አለ ብዬ አስባለሁ ግን ደግሞ ከኢትዮጵያ አንጻር ስናየው ይሄ ለየት ያለ ስለሆነ ለኢትዮጵያውያን ያስገርመናል ብዬ ስላሰብኩኝ ነው ይሄንን ቪዲዮ የቀረጽኩላችሁ ማለት ነው። ቪዲዮ ከተመቻችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።